ሰላም ጤና ይስጥልኝ፣ ውድ እና የተከበራችሁ የቻናል ቤተሰቦች እንግዲህ ቤተሰብ በድጋሚ መጥቻለሁኝ። በጣም የሚያናድድላኪ በጣም ተናድጃለሁ። ስሜት አይሁኛለሁ። በቻልኩት መጠን ራሴን ለመቆጣጠር እሞክራለሁ። ቤተሰብ የእውነት በጣም ተናድጃለሁ። እቺ ጂጂ ኪያ የምትባል ሴትዮ ከራሷ ጋር የተጣላች በጣም የሚያሳፍር ስነ ምግባር ያላት ሴትዮ እንግዲህ ወደ አሌክስ ዙራበታለች እና በጣም የሚያስጠላ የሚያስጠላ ነገር ነበር ስትለው የነበረው የእውነት ቤተሰብ በጣም ተናድቻለሁ። በዚህ ልክ ለመነሱ መናገር እንደፈለገች አልገባኝም። እስኪ ለማንኛውም ምን ምን ስትለው እንደነበረ በጥቂቱ ላሰማችሁ? ቁስላም አይደለሁም። ደስ የሚለው እኔ ዝሆን ነኝ። ቁስል ግን የለብኝም አልቆሰልኩ? ክራንች ብትገዛበት ምን ይመስላል? ምን ነው ፍራንክፈርት ላይ ያደረከውን ልንገርልህ እንዴ? ስለአንተ ጉድ ደግሞ ና ደሲን ይዘህ ፍራንክፈርት ላይ የለጠጥከውን ኪሲንግ ላውጣልህ፣ ፎቶ ላውጣልህ። ፎቶ ደሲ ላይ ፍራንክፈርት ላይ ያደረግከውን ልንገርልህ። ደዚን ምንድን ነው ያደረካት? አሁን በደንብ ላክ ላክ። ገንዘብንማ ፈልጓሉ። ድሮ አባቶች የዘረፉት የኢትዮጵያ ገንዘብ ስላለ ልንገርልህ። አሁን ነው ጉደን ማውጣ ፎቶ ላውጣልህ። ኪስንግ የተሳሳምከው ፍራንክፈርት ላይ ለእናቷ ልኬላታለሁ ኦሬዲ። ለምንድነው ከደዚህ ጋር አሁን ቀዝቀዝ ያላችሁት? ደዚህ ጉድሽን ሰብተሻል። አንተ እንኳን ወሸላ ሆነ እዚህ ጋር ውድሻለ ውድሻለው፣ ፍራንክፈርት ላይ ግን እስከነዚህ ጋራ ማንስ ስትስም ነበር። አብዚህ ቁልጭ ማለት ፎቶ እንዳለ ታውቃለህ። እኛ ግን ውሸት ነው ብለን አልንልህ። ፎቶ እጄ ላይ እንዳለ ታውቃለህ፣ ላውጣልህ ናይት ክለብ ሳብ አፍን ተገጣጥመው የሳብካው ለነገሩ ይነገራታል። አሁን ይገባላል። ልጅቷ ልትበላት አንተ ራሱ ማለት ነው። አንተ ራሱ ልትበላት አንተ ቡዳ አንተ እከክ ቁስላ። ይኸው ቤተሰብ እንግዲህ እንደሰማችሁት ነው። አሁን እችን ሴትዮ ምን ብለን መናገር እንችላለን? ለዚህ ሴትዮ ምን አይነት ቃል ነው የሚገልጻት? የእውነት እኔ ቃል አጣውላት። የልጇ ልጅ የሚሆንን ልጅ በዚህ ልክ መናገሩ ምን አስፈለገ ከዚህ በፊት ስታሞግሰው ነበር አይደለ አሁን ምን ፈልጋ ነው በዚህ ልክ ወታሱ መናገር የፈለገችው ምን ፈልጋ ነው የእውነት እኔ ልገባኝ አልቻለም በጣም ነው የተናደድኩት እንዴ በቃ ከልጇ ጋር እዛ ችግሯን ትጨርስ ፋኒ መሰላት እንዴ አሌክስ ምን ማለት ነው እኔ እንደ አንድ የእነሱ ወዳጅ ላረግ የምችለው ጂጂን ፎሎ ያደረጋችሁ ሰዎች በሙሉ ሄዳችሁ ፎሎችሁን አንሱ። የዴጂ እና የአሌክስ ወዳጆች በገባች ላይ በገባች ቁጥር በየኮመንቱ እየገባን እናሳብዳሳለን። ልክ ኪያን እንዳደረግ ነው። ቲክቶኩን ለቃ ብንብላ እንድትጠፋ ማድረግ አለብን። እኛ እያለን በዚህ ልክ መሰደብ የለበትም አሌክስ እንዴ ምንድነው ችግሯ? እኔ ሊገባኝ አልቻለም። በዚህ ልክ የሚያሰድብ በነገራችን ላይ በጣም ብዙ ቪዲዮ ነው ላይክ እኔ ትንሹን ላሰማችሁ ብዬ ነው እንጂ በጣም ይዘገንን የሚዘገንን ስድብ ነው፣ ስሰድበኝ ነበር። ፎቶ አለኝ፣ ፎቶ አለኝ። ይሄ ያለፈ ሙድ ነው። ፖስቱ ኮ ብሏቸዋል፣ አልሰማሽም? ካልሰማሽ ልንገርሽ። የእኔ ፎቶ ያላችሁ ሰዎች ያኔ ጀርመን ነው፣ ፍራንክፈርት ስመጣ አለ ከሴት ጋር ፎቶ ይዘናል ያላችሁ ሰዎች ፎቶዬን ፖስቱ ችግር የለውም፣ እኔ ፈቅጄላችኋለሁ ብሏል። ልንገርሽ ዬ ነው ካልሰማሽ መልእክት ነው እሺ። ፖስቹ ካለሽ ፖስቹ፣ የሱ ፎቶ ካለሽ ፖስቹ። አለኝ እያሉ ጉራ ክረዩ ማለት ሳይሆን መፖስተት ትችላለሽ። ስልኩ አንቺ ጋ ነው፣ ኢንተርኔት አለሽ፣ ፖስቹ። ምንም የሚያስቸግር ነገር የለም። ፖስቹ ካለሽ እንዲህ አይመለከትሽም አንቺ ስለነ ዴዚ እና አሌክስ ልጅቷ ላይ ተጫውቶባት ምናምን ምን አገባሽ? ለእናት ልክ ያለው ምናምን ተይባክርሽ በቃ አንቺ ፖለቲካ ሰራሽ ማለት ነው እንዴ? ምን አይነት ጉድ ነው? ቤተሰብ ወዴት እየሄድን ነው? የፈኒ የልጇ ባል አልበቃት ሲል ወደ አሌክስ መጣች። አሌክስ እሱ መስሏት ነው እንዴ? ከዚህ በፊት እኮ በዚህ በፊት ስታመሰግኝ፣ ኦማይጋደኔ ቤተሰብ መናገር ላ ነው በቃ። ላይክ ነርቨሱኛለሁ በጣም የእውነት በቃ ዩቱብ ስለማይፈቀድ እንጂ ብናገራት ሁላ ስሜቴ ነው። እችን ሴትዮ እንዲህ ምን አይነት ጉድ ነው? ያም እየመጣ አሌክስ፣ ይህም እየመጣ አሌክስ። እኛ ቤተሰብ ታሪክ መስራት አለብን። እችን ሴትዮ ከቲክቶክ ብን ብላ እንድጠፋ ማድረግ አለብን። ልክ ኪያ ላይ እንዳደረግ ነው ማለት ነው። እንደዚህማ አፏን ልትከፍት አይገባም። ኧረ በስ እንዲህ ትልቅ ሰው አይደለች እንዲህ ሰው ምንድን ነው የምትፈልገው በዚህ ልክ ሲጀመር ምናምን ምናምን እዚህ ጋ አሌክስ የአሌክስን ስም ልጠራ የቻለችበት ምክንያት ራሱ አልገባኝም የእውነት ቤተሰብ በምን የተነሳ መታ በዚህ ልክ እሱን ልትናገረው እንደቻለች ራሱ ሊገባኝ አልቻለም ይኸው ጂጂ ኪያ ዋጋ ነው የምናስከፍልሽ እኛ እንደ ሌሎች ፈኖች አይደለም የዴዚና አሌክስ ወዳጆች እንለያለን ነው የምልሽ ቲክቶክን ለቀሽ ብንብለሽ እንድጠፊ ነው የምናደርግሽ። በየገባሽበት በየኮመንቱ እያሳደድን ሪፖርት አድርገን አካውንትሽን ጥርቅም ነው የምናስደርግልሽ። ይህንን ደግሞ እናደርገዋለን። እኛ በነሱ ቀልድ አናውቅም። ገባሽ? በዚህ ልክ ደግሞ እሱ መናገር አትልችም። አንቺ ትልቅ ሰው አይደለሽ እንዴ? ተከብርሽ አትቀመጭም እንዴ? ምን አይነት ጉድ ነው? ላይክ ምን ሊያገናኝሽ እንደቻለ ራሱ ከሱ ጋራ እኔ ሊገባኝ አልቻለም። ምንድን ነው የምትፈልጊው? ፈጣሪ ሆይ! ያም እየመጣ ልጁን አታኪ ያደርጓል። ያም እየመጣ ልጁ ምንድን ነው የምትፈልጉት? በቃ ያንቺ ልጅና ባሏ ተለያዩና ሁሉም ሲቀጥል፣ አይመለከትሽም። ስለ ዴዚ አይመለከትሽም። አንቺ ልጅቷ መርጫዋን ነው እየኖረች ያለችው። አይመለከትሽም። የወደፊቱን ደግሞ እግዚአብሔር ነው የሚያውቅ አንቺ አይደለሽም። ገባሽ? ያንቺ ልጅና ዴዚ ሲጀመር በምንም አይገናኙም። ዴዚ ማለት ጫዋ ስማርት የተማረች ጎበስ ሴት ናት ገባሽ የአንቺ ልጅ የውድ ልጆቿን ጠላ በየቦታው እንትን እያለች አለ ቲክቶክ ላይ አስመርራን አለች በዚሁ አጋጣሚ ልንገርሽ ብዬ ነው ገባሽ የዴዚና የአንቺ ልጅ በምንም አይነት ነገር አይገናኙም አሌክስ እና ፋኒም እንደዛው ገባሽ ይሄ ደግሞ የእነሱ ህይወት ነው አንቺ አይመለከትሽም በዚህ ልክ ልጁን መናገር አትችም ነው እምልሽ ገባሻ እስኪ ደግመሻ። አካውንት ቤተሰብ፣ እኛ አንድ ሆነን እችን ሴትዮ አፏን ማዘጋት አለብን። ገባችሁ? እኔ ይሄን አምጥቼ ያሰማኋችሁ አንድ እርምጃ እንድንሄድ ነው። ገባችኋ? ስለዚህ ፎሎ ያደረጋችሁ በአጠቃላይ የዴዚና አሌክስ የሆናችሁ ፎሎችሁን አንሱ። በገባሽ ቁጥር በኮመንት ላይ ማሳበድ አለብን። አካውንቷን ደግሞ ሪፖርት አድርገን ማዘጋት አለብን። ይሄንን የቤት ስራ ነው የምሰጣችሁ ቤተሰብ መስራት አለብን። እኔ ፎሎዬን አንስቻለሁ፣ ከዛሬ ጀምሮ ፎሎዬን። ቆዮ ካነሳው ሲጀመር ቅድም ነው ስሰድበው ሰምቼ ያነሳውት። እኛ እያለን እንደዚህ መሰደብ የለበትም ቤተሰብ። አልደረሰባትም፣ ሳይደርስባት ነው ደርሳበት እየሰደበች ያለችው። ስለዚህ እኛ ደግሞ ልክ ልናስገባት ይገባል። ፈጣሪ ሆይ፣ በጣም ታሳፍሪያለሽ። ለማንኛውም በጣም ምታሳፍሪ ሴት ነሽ። እረፊ እረፊ ነው የምልሽ። ልጁን በዚህ ልክ መናገር አታክ ማድረግ አትችም። ምን እንዳገናኘሽ ባላቅም፣ ከዚህ በኋላ ግን ላለመናገር ሞክሪ። እዛው በጸበልሽ ፈጣሪ። የእውነት ቤተሰብ በጣም ነው ስሜታዊ የሆንኩትና ብቻ ይሄንን ነገር ማሳካት አለብን ነው የምለው። አመሰግናለሁ ባይ